የድምፃዊና ጋዜጠኛ ዮሴፍ ገብሬ ወይም ጆሲ ኢንዘሃውስና የልጁ እናት ሶሲ ግርማይ አረፋይኔ የልጅ አሳዳጊነት ክርክር አሁንም እንደቀጠለ ነው። ሶሲ ልጄን ለማስመለስ ለጠበቃ የምከፍለው ገንዘብ የለኝም፣ እናም ኩላሊቴን እሸጣለሁ ገዢ ፈልጉልኝ ብላ ነበረ ከቀናት በፊት። እናም በአጠቃላይ የተከሰተው ነገር ምንድን ነው የሚለውን ባጭሩ አዘጋጅቼላችኋለሁ። አብራችሁን ቆዩ። የልጁ እናት ሶሲ ግርማይ አረፋይኔ ሰባት አመት ሙሉ ብቻዬን ለፍቼ ያሳደግኩትን ወንድ ልጄን ነጠቀኝ ፍርድ ቤት ለሱ ወሰነለት ስትል ነው ለመጀመሪያ ጊዜ ጉዳዩን ወደ ሚዲያ ያመጣችው። ነገሩ እንዲህ ነው። ሶሲና ጆሲ በነበራቸው ግንኙነት ወንድ ልጅ ወለዱ። እናም አብረው ከመጀመሪያውን ጀምሮ በትዳር የነበሩ ሰዎች አልነበሩም። ልጃቸውን ከወለዱ በኋላም በትዳር አልተሳሰሩም። ከሰባት አመት በኋላም ጆሲ በፍርድ ቤት የአሳዳጊነት መብት ተሰጠው። ጉዳዩ በግባኝ ገና አሁንም እየታየን ያለው። እናም ጆሲ ይህንን ያደረገው ሶሲ ለልጇ ጥሩ ናት ስላልሆነችና አምሽታ ጠጥታ ስለምትገባ አልፎ አልፎም ቤቷ ስለማታድር በአጠቃላይ ለልጇ ጥሩ እናት ስላልሆነች ነው ያሉ አሉ። ሶሲ ግን በፍጹም ውሸት ነው፣ ለልጆቼ ዋጋ የምከፍል ባልትና እየሰራሁኝ ልጆቼን የማሳድግ እናት ነኝ ብላለች። በነገራችን ላይ ልጆቼ ስትል ሁለት ልጆች ናቸው ያሏት። የጆሲ ልጅ ከመውለዷ በፊት አንድ ሴት ልጅ አለቻት ከሌላ ሰው ማለት ነው። እናም ከመጀመሪያው ጀምሮ እስካሁን ድረስ የተፈጠረው ነገር ምን እንደሆነ አብራርታለች። እኔም እንደሚከተለው አጠር አድርጌ አቅርቤላችኋለሁ። ጉዳዩ የጀመረውና ልጁን ወስዶ የማሳደግ ፍላጎት እንዳለው ያወቅኩት የአምስት ወር እርጉዝ እያለሁ ነው። ልናወራ ሞከርን፣ ነገር ግን በመሀል ላይ ጠፋብኝ ትላለች እርግዝናዋ የተፈጠረው ፈልገውት እንደሆነ ፍቅረኞችም እንደነበሩ በፍቅራቸው ጊዜ የሚዋደዱ ጥንዶች እንደነበሩ እና እርግዝናዋ መፈጠሩን ጆሲም ሲያውቅ ደስተኛ እንደነበረ ነው ሶስ የተናገረችው። እናም እስከ አምስት ወሯ ድረስ ሲንከባከበኝ ነበረ። ጥሩ ግንኙነት ነበረን፣ ይጠይቀኛል፣ አብረን ነበርን። ልክ ኃላፊነት እንደሚሰማው አይነት አባት ነበረ። ነገር ግን ከአምስት ወር በኋላ ድንገት ጠፋብኝ፣ ስልኩም አይሰራም፣ የማውቃቸው ስልኮቹም ላይ መልእክት ብጽፍለት መልስ አጣው። ስራ በስቶበት ይሆናል ብዬ ነበር ያሰብኩት፣ ምክንያቱም ከመጀመሪያው ጀምሮ ሲንከባከበኝ ስለነበረ ለመጥፋት ሆነ ብሎ አስቦ አይደለም ብዬ ነው ራሴን ያሳመንኩት። እናም ወደ ቢሮ በቀጥታ ሄድኩኝ። ወደ ውጭ እንደሄደ ተነገረኝ። ነገር ግን በጓደኞቹ አማካኝነት አገኘሁት። ከወለድኩ በኋላ ልጁን ወስዶ የማሳደግ ፍላጎት እንዳለው በንግግራችን መሀል አወቅኩኝ ትላለች። እናም ጊዜው ሲደርስ እናወራለን ብላው እንደተመለሰችም ነው ሶሲ የምትናገረው። ከአምስት ወሯ ጀምሮ እስከምትወልድ ድረስ ምንም አይነት ግንኙነትም ሆነ ጆሲ መጥቶ እንዳልጠየቃትና በስልክም ሆነ በአካል ማለት ነው መጥቶ እንዳልጠየቃት ምንም አይነት እርዳታም እንዳላደረገላት ከዚህ ቀደም እንደውም በጻፈችው ጽሁፍ ያንን ጽሁፍ የጻፍኩት ስሜታዊ ሆኜ ነው ፍርድ ቤት ልጄን ሊሰጥብኝ እንደሆነ ስላወቅኩኝ ስሜታዊ ሆኜ የጻፍኩት ባለችው ጽሁፏ ላይ እሱ በጊዞ ወደ አርቲስቶች ቤት እየሄደ የዘመድ ጥየቃ ሲያካሂድ፣ እኔ ግን በስጋ አእምሮት ላይ ነበርኩኝ ነፍሰ ጡር ሆኜ ስትል ጽፋ ነበረ። እናም ልክ ስወልድ ማሳወቅ ነበረብኝ አሳወቅኩት። ነገር ግን እሱም ሆነ ሌላ ሰው ሊጠይቀኝ አልመጣም፣ ከሱ ወገን ያለ ሰው ብላለች። ከወለድኩም በኋላ ለማሳደግ እኔንም ለመደጎም እየሸሸ እንደሆነ ከወለድኩ በኋላ መጥቶ አለመጠየቁንና ሁኔታዎቹን ሳይ ልጁን በኃላፊነት ለማሳደግና እኔንም ደግሞ በገንዘብ ለመደጎም ፍላጎት እንደሌለው እየሸሸ እንደሆነ ሲገባኝ ወይ ደግሞ ዲኤንኤ እናድርግና ልጅህ መሆኑን አረጋግጠህ የአባትነት ኃላፊነት ውሰድ አልኩት ከዛም ስድስት ወር ሲሞላው ወይም ሰባት ወሩ አካባቢ ልጄ ዲኤንኤ አድርጎ አባትነቱን አረጋገጠ ትላለች ሶሲ የዲኤንኤ ውጤት ከመጣ በኋላ አሁን በቃ እርግጠኛ ሆኖ ልጁን ለማሳደግ ኃላፊነት ተሰምቶት እኔንም ያግዘኛል ለልጁም ጥሩ አባት ይሆናል ብዬ ብጠብቅም ነገር ግን እንደጠበቅኩት አላገኘሁም ብሞክርም ጠፋ፣ ትላለች። እኔም ወደ ጠበቃ ወሰድኩትና ለልጁ ተቆራጭ እንዲያደርግ፣ የአባትነት ግዴታውን እንዲወጣ ለማድረግ በሚሞክርበት ጊዜ ሲደወልለት ደንግጦ መጣና በሽምግልና እንፍታው አለኝ ትላለች ከጓደኞቹ ጋር። እናም አንደኛ አመቱ ላይ ለመጀመሪያ ጊዜ 14 ሺህ ብር ሰጠኝ፣ ደረሰኛለኝ። ልጁን ለማሳደግ 14 ሺህ ብር ተቆራጭ እንደሚቆርጥልኝ ነገረኝ። እናም 14 ሺህ ብር ሲቆርጥልኝ ነበረ። በኋላ ላይ አልቻልኩም ብሎ ወደ 10 ሺህ ብር ወረደ። በዚህ ሁሉ መሀል ግን ጆሲ ልጁን እየመጣ እንደማይጠይቅ እንደማያየው፣ ከገንዘቡ ውጭ የአባትነት ፍቅር እየሰጠው እንዳልነበረም ነው ሶሲ የተናገረችው። ከዛም አንድ አመት ከአራት ወር ላይ የ ጓደኞቹ ቢሮ ይዘሽው ነይ ተብላ ተደወለላት። እናም ይዘሽነ ስትባል ደስ አላት። ምክንያቱም ሲያየው ምናልባት የአባትነት ስሜት ይሰማው ይሆናል ብዬ ነው ትላለች ጆሲ ግን ከዛን ቀን በኋላ በድጋሚ ጠፋ። እናም ሶስተኛ አመቱ ላይ እንደገና መጣ። እናም ልጄ ስለማያውቀው ሸሸው። ከዛ ለምን ልጄ እንዲጠላኝ ያደረግሽ? ለምን ልጄ ይሸሸኛል? ብሎ ጠየቀኝ። እኔም ሕፃን እኮ ነው ቀርበኸው ፍቅር ካልሰጠኸው ሊረሳህ ሊሸሽህ ይችላል አልኩኝ። እናም ያንቺ ጥፋት ነው እንዳይለኝ እንደገና ከወራት በኋላ ወደ ጄ ሪዞርት ወስጄ አገናኘዋቸው። የአምስተኛ አመቱ ላይም ጥሩ የሆነ ግን ነት ጀመረ ከልጁ ጋር ትላለች። በየሳምንቱ እየመጣ መውሰድ ጀመረ። ከአምስት ዓመቱ በኋላ በጣም ተቀራረቡ። ልጄን ወስጄ ማሳደግ እፈልጋለሁ አለኝ። እኔም ነገሮችን በብልሃት ለመጨረስ ስለፈለግኩኝ የሚቀጥለውን አመት ከአንተ ጋር ሆኖ ይማር አልኩኝ። እናም ከእሱ ጋር ሆኖ ተማረ። ነገር ግን በመሀል ልጄ በጣም ተጎዳ። ሰውነቱ ቀነሰ፣ የባህሪ ለውጥ አየሁበት። የሚናገረው ቋንቋ እኔ ልጆቼን በስርዓት ነው ያሳደግኳቸው እናም ከላይ የለበሰውን ውድ ጃኬት ሳይሆን እንደ እናት ሁሉ ነገሩን ነው የማየው። ለአንድ መልካም ጓደኛው ነገርኩት። ጤነኛ ጭንቅላት ካልያዘ ውድ ትምህርት ቤት መማሩ ምን ያደርግልኛል ላልኩት ይስተካከላል ተባልኩኝ። እናም ትምህርት ሊዘጋ አንድ ወር ሲቀረው እኔ ጋር መጣ ድጋሜ ወደ አባቱ ቤት ለመመለስ እንደማይፈልግ እያለቀሰ ነገረኝ ትላለች። ለጓደኛው የነገርኩበት ምክንያት እኔና ጆሲ በሰባት ዓመት የልጃችን ማደግ ውስጥ ሶስት ጊዜ ብቻ ነው የተገናኘ ነው። በፍጹም ቁጭ ብለን አውርተን አናውቅም። ሰው ነው የሚልክብኝ። ለትምህርት ቤትም ሲሆን ወይም ደግሞ ለሌላ ጉዳይም ሲሆን በጉዳይ አስፈጻሚ ነው የምንገናኘው እንጂ በአካል ሶስቴ ብቻ ነው የተገናኘ ነው ትላለች ሶሲ። እናም ተመልሶ ከመጣ በኋላ ልጇ ወደ ቤቱ ማለት ነው ወደ እሱ ቤት መመለስ እንደማይፈልግ እያለቀሰ ሲነግረኝ ሲለምነኝ፣ እንደናት የጎደለው ነገር እንዳለ ስለገባኝ መልሼ ልልከው አልፈቀድኩም። እናም ሹፌር ስላለው ዩኒፎርሙንና ደብተሩ ይምጣለት ሹፌር አለው ያመላልሰውና ይችን አንድ ወር የጨረስ ስል አይሆንም ተባልኩኝ። ከዛም በቀጥታ ጉዳዩን ጆሲ ወደ ሕግ ወስዶት ልጄን ወሰደብኝ ትላለች። ከወራት በፊት ነው እንግዲህ ልጇን እንደወሰደባት፣ ልጄን ነጠቀኝ ስትል የፌስቡክ ገጿ ላይ ጽፋ እኛም አንብበነው የነበረው ማለት ነው የሚያሳዝነው ትላለች ሶሲ ከኔ ከእናቱ በላይ ሞግዚቱ ታለቅሳለች የሚል መከራከሪያን የተነሳው ከኔ ከእናቱ ይልቅ የሞግዚቱ አለቅሶ በለጠበት? አልገባኝም። እሷ ትበልጥሻለች ነው? እሷ እሱ ከሌለ ታለቅሳለች ማለት ምን ማለት ነው? መልስ ይስጠኝ። ለሁሉም ነገር ጆሲ መልስ እንዲሰጠኝ እፈልጋለሁ። እኔ ምን አድርጌው ነው ይህንን የሚያደርግብኝ? ሽማግሌዎች ራሱ እኔን አውርተው ከዛ እሱን ለማውራት ይሄዱና በዛው ይቀራሉ። ምን እያላቸው ነው? ታላቅ እህቶስ ምን አድርጋ ነው በናፍቆት የምትቀጣው? ህዝብ ይዳኘን፣ ይምጣ፣ ሀቁን ይዞ ይምጣና የእሱን እውነታ ደግሞ ያሳውቅ፣ ስትል በለቅሶ ጠይቃለች። ከቀናት በፊትም እንዳልኳችሁ ለልጄ እስከ ሞት ድረስ ዋጋ እከፍላለሁ። እናም ጠበቃ ስለሚያስፈልገኝ ለዛ የሚሆን ገንዘብ እኔ ደግሞ አሁን ላይ የለኝም። እናም ኩላሊቴን 250 ሺህ ብር የሚገዛኝ በዙሪያችሁ የሚያስፈልገው ኩላሊት የሚያስፈልገው ሰው ከሰማችሁ ወይም የሚሸጥበትን የምታውቁ ጠቁሙኝ። ለእኔ አንዱ ይበቃኛል። ይቺ ለልጄ ከከፈልኩት ጥቂቷ ነች። እርዳታም አልፈልግም። ለሚገዛኝ ሰው ብቻ ሼር አድርጉልኝ ስትል የፌስቡክ ገጿ ላይ ጽፋ ነበረ። ወዲያውም በማህበራዊ ድረገጽ የህግ ጉዳዮች ላይ የግንዛቤ ማስጨበጫ ቪዲዮዎች በመስራት የምትታወቀው ጠበቃና የህግ አማካሪ ሰብለ አሰፋ እኔ እህትሽ እያለሁ በፍጹም እንዳታስቢ ብላ በሚጣፍጥ አንደበቷ አጽናንታኝ ጉዳይን እስከ መጨረሻ ይዛ በነፃ ልታግዘኝ ቃል ገብታልኛለች ስትል በዛው የፌስቡክ ገጿ ላይ አሳወቀች። እንግዲህ ኩላሊቴ እንዲሸጥ ነው ያልኩት ቢጨንቀኝ ነው። በነፃ ጠበቆች ቢያግዙኝም ነገር ግን የተከፈለው ጠበቃ ከሆነ በኃላፊነት እስከ መጨረሻው ጉዳይን ይዞልኝ ልጄን ያመጣልኛል ብዬ ስላሰብኩኝ የመጨረሻ የምለውን አማራጭ ተጠቅሜ ነው ኩላሊቴን ልስጥ ያልኩት። ወደፊትም ማድረግ ካለብኝ ኩላሊት አይደለም ለልጆቼ ነፍሴን እስከ መክፈል ድረስ ዋጋ የምከፍል አይነት ሴት ነኝ። ጆሲ ልጄን የወሰደው ጥሩ እንዳልሆንኩ ውጪ፣ ማመሽ መጥፎ ምግባር ያለኝ እንደሆንኩ ሲያስወራ አዝኛለሁ። ስለ እኔ ሳይሆን ስለ ሌላ ሰው የተወራ ነበር የመሰለኝ። እኔ እንዳሉኝ አይነት ሴት አይደለሁም። ልጆቼን ባልትና ስራ እየሰራውን የማሳድገው እሷ እንደ ላቆ እንዲያኖራት ፈልጋ ነው ያሉም አሉ። ገንዘብ ነው የፈለገችውም ተብያለሁ። ነገር ግን ከሱ ከአባትነቱ ውጪ የፈለግኩት ነገር የለም። እኔ በዚህ መልኩ የምገለጽ ሴት አይደለሁም። ከሱ በፊት ላይ በወር 14 ሺ ብር ነበር የሚቆረጥልኝ። ከዛ ግን አልቻልኩም ብሎ ወደ 10 ሺ ብር አወረደው። ከዛ ውጪ ጠይቄውም አላውቅም። በላቤ የማደር ሴት ነኝ። ይሄ የበለጠ አሳምሞኛል ስትል በለቅሶን የተናገረችው ሶሲ በጣም አንጀት ትበላለች። ጆሲ እንዳለችው ወጥቶ በሱ በኩል ያለውን እውነት ቢያስረዳን በሁለቱም ጎን ያለውን እውነታ እናውቃለን። ምክንያቱም ጆሲን የምናውቀው ካለቀሰው ጋር አብሮ ሲያለቅስ፣ ከተቸገረው ጋር አብሮ ተቸግሮ ስፖንሰር አፈላልጎ ለሰዎቹ ሲደርስ ነው የምናውቀው እና በዚህ መንገድ ጆሲን እኛም ስለማንጠብቀው ከሱም በኩል ያለውን እውነት ደግሞ ብንሰማ መልካም ነው እላለው። የሁለቱ ስጣ ገባ ለልጁ ወደፊት ህይወት ጠባሳ ነው የሚሆንበት። ሁለቱም ዘመናዊ ሰዎች ናቸው። እናም ቁጭ ብለው አውርተው ለልጃቸው ጥሩ የሚሆነውን ቢወስኑ ጥሩ ነው። ጉዳዩን ህግ ይዞታል። መጨረሻውን እንግዲህ እናያለን። ሶሲ ወደ ሚዲያ የመምጣት ፍላጎት አልነበረኝም። ያይዞኝ ነው እስካሁን ድረስ ሁሉንም ነገር ችዬ የቆየሁት እንጂ ወደ ሚዲያ የሚያስወጣ ችግር ወይንም ጉዳይ ሳይገጥመኝ ቀርቶ አይደለም። የሰባት አመት ውጣ ውረድ ችዬ የቆየሁት የሰው አፍ ውስጥ ላለመግባት፣ ልጆቼንም የሰው አፍ ውስጥ ላለመክተት ነው ስትል ተናግራለች። እንግዲህ እስኪ ጆሲም የሚለው ነገር ካለ መጨረሻቸውን አብረን እናያለን።